ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 13 2017 ዓም ዕለታዊ መረጃዎችን፣ ዘገባዎችን እና የግንባር ሪፖርቶችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዣለሁ። በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ነው የሚገኙት። እነዚህም በተመለከተና በካምፖች ላይ በሌሊት የደረሱ ወታደራዊ ጥቃቶችን በተመለከተ ከግንባር መረጃዎች፣ እንደዚሁም ደግሞ በአራት አቅጣጫዎች ህወሓት ከፍተኛ ወታደራዊ ኃይል አንቀሳቅሷል። ከዚህ ጋር በተያያዘ እንደዚሁ ዝርዝር መረጃ አለኝ የምሰሙት ይሆናል ሌሎች ተዛማጅ አገር አቀፍ የዲፕሎማሲ ወታደራዊና የፖለቲካ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዘው። ሀሳብ አስተያየት፣ ጥቆማ ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ እንዲሁም ደግሞ በአስተያየት መስጫ ሳጥንና በሜሴንጀር ዋትሳፕ፣ ቴሌግራም መልክቶችን ስለምታደርሱ በእጅጉ አመሰግናለሁ። ወደፊትም በዚሁ መንገድ ተሳትፏችሁን አጠናክራችሁ ቀጥሉ። ብዙዎቻችሁ አበረታች አስተያየትና መልክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በሚተላለፉ መረጃዎች ላይ በዜናዎቹ ላይ ያላችሁን መተማመኖች ትገልጻችሁልኛል። በእጅጉ አመሰግናለሁ። ወደፊትም ትክክለኛና ወቅታዊ እውነተኛና ትኩስ መረጃዎችን የምታገኙ ይሆናል። ይህ እንዲሆን ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉ። ሰብስክራይብ ካደረጋችሁ በኋላ የደውል ምልክቱን ብትጫኑ አዳዲስ መልእክቶች በዚህ ቻናል ሲጫኑ ውድ እናንተ የሚደርሷችሁ ይሆናል፣ ያሳውቃችኋል። ይህን እያደርጋችሁ ስለሆነ በእጅጉ አመሰግናለሁ። የሰብስክራይበሮችን በተመለከተ እንግዲህ ሌሎች ወዳጅ ዘመዶቻችሁም እንደዚሁ እያስተዋወቃችሁ ቻናሉ ተከታዮች ቁጥር እንዲያድግ እና መረጃው ለብዙዎች ተደራሽ እንዲሆን አድርጉ። ከመልእክቶቻችሁ መካከል የተወሰኑት እንደዚህ ሰዓት ይዣለው። መልእክቶቻችሁን በማቅረብ ነው የምጀምረው። መሰረታዊ ሀሳቦች ናቸው። በእርግጥ እንግዲህ በሌሎቻችሁ ላይ የሚደረሱ በደሎች ይሆናሉ። አንድ መልእክት መካከል ከአማራ ክልል መጥቶ ኦሮሚያ ክልል ክስ መክሰስ አይቻልም የሚል መልእክት ነው የደረሰኝ። ክልሉ በደብዳቤ አግዷል ተብሏል ተብሏል እንግዲህ መሰረታዊ ጉዳይ ነው። በኦሮሚያ ክልል ውስጥ ከአማራ ክልል የመጡ ሰዎች በፍርድ ቤት መብቶቻቸውን ለማስከበር ክስ መመስረት አይችሉም፣ በክልሉ በደብዳቤ አግዷል ተብዬ እንግልትና ግፍ ደርሶብኛል በሚል አንድ አድማጭ መልእክት አድርሰዋል። ምንድን ነው ጉዳዩ? መታወቂያ አማራ የሚል በመሆኑ ይህ ምላሽ ተሰጥቶኝ ፍትህ እንዳላገኝ ተደርግ ያለው ከአማራ ክልል መጥቶ ኦሮሚያ ክልል ውስጥ መክሰስ አይቻልም፣ ክልሉ በደብዳቤ አግዷል የሚል ምላሽ ነው የተሰጠ ብለዋል። መታወቂያ የአማራ ክልል መሆኑና መኪናዬ ደግሞ የአዲስ አበባ ታርጋ ያለው ሆኖ በኦሮሚያ ክልል ውስጥ አሽከረክር ኦሮ በሚል ታርጋ ተሽከርካሪ ተገጨው። በዚህ ጊዜ ትራፊክ አመልክቼ የትራፊክ አደጋውን በተመለከተ የትራፊክ ፖሊስ ካርታ ከሰራ በኋላ ሾፌሩንም ከመክሰስ እና ከማሰር አልፎ ቅጣት አስከፍሎ ለቀቀው። እኔን ግን ገንዘብህን፣ በግጭት የወደመብህን ንብረት በፍርድ ቤት ከሰህ ይህንን ገንዘብን ተቀበል አለኝ። እኔም ለዚህ ይሆናል ብዬ ማስረጃዎችን አሰባስቤ ወደ ፍርድ ቤት ሲሄድ፣ ፍርድ ቤቱ ግን ከአማራ ክልል መተህ ኦሮሚያ ክልል ውስጥ ክስ መክሰስ አትችልም፣ በክልሉ በደብዳቤ ታግዷል በሚል ይህንን ምላሽ ሰጥተውኛል ብሏል። እንግዲህ ይሄ ትክክል ነው አይደለም የሚለው ጉዳይ እንዳለው ነው፣ ግን በአንድ አድማጭ ተመልካች ላይ የደረሰ ግፍ ነው። ኦሮሚያ ክልል ውስጥ ሌላ ሀገር ነው ወይ? ዜጎች ከሰው መብቶቻቸውን የማያስከብሩት ለምንድን ነው የሚለውን ጉዳይ የሚያሳይ ከአሁን በፊት ከአማራ ክልል የመጡ ሰዎች ወደ አዲስ አበባ ገብተው አይታከሙም የሚለው እና በኦሮሚያ ክልል ውስጥ ደግሞ አማራና ነፍጠኛን እያጠፋን ነው ከሚለው ተጨባጭ የፖለቲካ እንቅስቃሴ ባሻገር እየታየ ደንዳ የሰሞኑ ንግግርና የእነ ሽመልስ አብዲሳ ተከታታይ ዛቻዎች ተግባር ላይ መሬት ያለው ይሄን ነው የሚያሳየው። ይሄ ሆኖ አልይ፣ እንግዲህ ተጨማሪ መረጃ ያላችሁ በተለይ ኦሮሚያ ክልል ውስጥ ትራፊክ እንቅስቃሴ ጋር በተያዘ ሾፌሮች ላይ የሚደርሱ ግፍና ሰቆቃዎች በዛ ያሉ ናቸው። በዚህ በኩል ተጨማሪ መልዕክቶች ብታደርሱ የምናደርሳችሁ ይሆናል። ለማንኛውም ግን በኦሮሚያ ክልል ፍርድ ቤት ሄዶ መብትን ማስከበር አይቻልም ለአማራ ተወላጆች የሚለው ትልቅ የፖለቲካ ጉዳይ ሆኖ ይታያል። ሌላው ከህወሓት የሰሞኑ እንቅስቃሴዎች ጋር በተያያዘ እንደዚሁ አስተያየት ከአራት ኪሎ ብሎ ያደረሱኛሉ። በህወሓት በኩል የሚደረገው ዝግጅት ሰላማዊ ተፈናቃዮችን የፖለቲካ መነገጃ ሊያደርግ ነው። ይህም ተፈናቃዮች መብቶቻቸው እንዳይከበሩ ያደርጋል። ማንም ወንጀል የሌለበት በ27 ዓመታት በወልቃይት ሕዝብ ላይ የዘር ማጥፋት ጥቃት ተሳታፊ ያልሆነ የህወሓት አባል ሆኖ በደል ያልፈጸመ ተፈናቃይ እንደ ዜጋ ተመልሶ መኖር ይችላል እየተባለ ባለበት ሰዓት ከዛ ባለፈ የትግራይን ሀገረ መንግስት ግንባታውን ለማድረግ በሚል በወልቃይት ላይ ድጋሜ ዘር ማጥፋት ለመፈጸም የሚደረገው ሽርጉድ በውል ልንገነዘበው ይገባል። ተፈናቃዮች ፍትሕ እንዲያገኙ እንዳያገኙ ያደርግ ካልሆነ በስተቀር መፍትሄ አይሆንም። ሌላው የትግራይ ሕዝብ ቁጥር ስንት ነው? ተፈናቀለ የሚባለው ስንት ነው? የዘር ማጥፋት ተፈጸመበት የሚባለው ስንት ነው? የሚል እንደዚሁ እንግዲህ መልእክትና አስተያየት አድርሰውኛል። በእጅጉ አመሰግናለሁ። ከዚህ ጋር በተያያዘ እሳት ከያዝኳቸው አበይት መረጃዎች መካከል ህወሓት ከሰኔ ዘጠኝ ጀምሮ ግዙፍ የሆነው ወታደራዊ እንቅስቃሴ እያደረገ ነው የሚገኘው። በዝርዝር የማደርሳችሁ መረጃ ነው የሚሆነው። ከዚህ ጋር በተያያዘበት በመቀሌ ዛሬ ቢሮዎች ተዘግተው በመቀሌና በመላው ትግራይ ሰልፍ እየተደረገ ነው የሚገኘው። ይሄ ጉዳይ የትኛውን ፕሮጀክት ለማስፈጸም ነው ከሚለው ከያዝኩት ወታደራዊ መረጃ ጋር አብሮ የሚሄድ ነው። ይህንም የማደርሳችሁ ይሆናል። ሌላው ከደረሱኛ አስተያየቶች መካከል የታየ ደንዳኔ ሰሞኑን ቃለምልልስ በተመለከተ በርካታ ሚስጥሮችን ማጋለጡን በብልጽግና ውስጥ ርምስ ፈጥሯል። እኔ በብልጽግና መስሪያ ቤት ውስጥ ከፍተኛ ቦታ ላይ ነው የምሰራው በሚል እንግዲህ መልእክት ካደረሱ መካከል እስከ አስመራ ድረስ ጉዳዩ መነጋገሪያ ሆኗል። የሰሜን እዝ መጠቃትን በተመለከተ በተለይ አብይ አህመድ ሰሜን እዝ እንዲጠቃ እንዲሁም ደግሞ እንዲጠቃ ግፊት በማድረግ ህወሓት እንዲያደርግ ያደርገናል ያሉት ንግግርና ታዬ ያጋለጠው ንግግር በብዙዎች ወታደራዊ መሪዎች ቆጣ ፈጥሯል። ኤርትራ በኤርትራ በኩል ለዚህ ጉዳይ ምላሽ ተሰጥቶበታል ብለዋል የመረጃ ምንጩ። በኤርትራ በኩል በሰራዊቱ ላይ ጥቃት የፈጸመው በቀጥታ ህወሓት ነው፣ አብይ አህመድ በዚህ ውስጥ ያለው ድርሻና ተሳትፎ እንግዲህ ራሱ ነው የሚያውቀው የሚል ምላሽ ከኤርትራ በኩል ተሰጥቷል ተብሏል። እንግዲህ ከኤርትራ በኩል የተሰጠው ምላሽ እስካሁን ድረስ በሚኒስትሪ ኦፍ ኢንፎርሜሽን መረጃዎች በሚሰራጩባቸው በኩል ይፋ አልተደረገም። ይህንን ግን ሰምቻለሁ ሲሉ አንድ የመረጃ ምንጭ አድርሰዋል። ይህንን በተመለከተ እንግዲህ በአጠቃላይ በተለይ በአማራ እናፈርሰዋለን እናጠፋዋለን የሚለው የአብይ እቅድ አሁን እየተደረገ ካለው ዘመቻ ጋር በተያያዘ በርካታ የአማራ ብልጽግና ካድሬዎችን ማረጋገጫ ሆኗቸው፣ ብዙዎቹ ተስፋ እንዲቆርጡና ከብልጽግና ጋር ያላቸውን ግንኙነት እንዲመረምሩ ያስገደደ ቃለ መጠይቅ ነው የሚልና በዚህ ምክንያት በተለይ በአማራ ብልጽግና ውስጥ ከፍተኛ የሆነ ትርምስ ተፈጥሯል ተብሏል። እንግዲህ እነዚህ ያስኳቸው አስተያየቶች እና መልክቶቻችሁ ናችሁ። ወደ መረጃዎች ነው የምሄደው። ወደ መረጃዎቹ ስሄድ እንግዲህ ኢትዮጵያ በአፍሪካ በኑሮ ውድነት አንደኛ ደረጃ ላይ ሆናለች ተብሏል። እንግዲህ በተለይ የኢኮኖሚ ኢንቴሊጀንስ የተባለ ቡድን ባደረግኩት ጥናት ኢትዮጵያ በአፍሪካ በኑሮ ውድነት አንደኛ ደረጃ ስትሆን በዓለም ላይ ደግሞ ሀምሳ ሶስተኛ ደረጃ ላይ ትገኛለች ብሏል። የኢኮኖሚ ኢንቴሊጀንስ ዩኒት ባደረገው ጥናት በርካታ መስፈርቶችን ወስዶ ጥናቱን ማድረጉን ገልጿል። በኢትዮጵያ ውስጥ የመንግስት ሰራተኞች የትራንስፖርት፣ የሸቀጣሸቀጥ፣ የምግብ ዋጋ ጨምሮ እነዚህን ጉዳዮች ለመሸፈን ከአንድ ሳምንት ያለፈ አቅም የላቸውም ብሏል። እንግዲህ በለወር ተቀጣሪ የሆኑ ሰራተኞች እነዚህን ነገሮች ማሟላት የሚችሉት ለአንድ ሳምንት ብቻ ነው። ሌሎችም ሶስት ሳምንታት በችግር ውስጥ እንደሚያሳልፉ እና በኢትዮጵያ ውስጥ ያለ ኑሮ ውድነት ይህን እንደሚያሳይ ነው እየገለጸ የሚገኘው። እንግዲህ ከሳምንት በፊት አብይ አህመድ ኢትዮጵያ ታምራዊ በሆነ የኢኮኖሚ እድገት ውስጥ ነው የምትገኘው ብለው ነበረ። አሁን ታምራዊ የሆነ የኢኮኖሚ እድገት የሚባለው ምንድን ነው የሚለውን ዓለም አቀፍ የኢኮኖሚ ኢንቴሊጀንስ ዩኒቶች በዚህ መንገድ እያጋለጡት ነው የሚገኘው። ለማንኛውም መሬት ላይ ያለው የአንድ እንቁላል ዋጋ ሀያ አምስት ብር ሀያ ሶስት በደረሰበት ሁኔታ የኢትዮጵያ የኑሮ ውድነት ከዚህ በላይ እንኳ ብዙ ባይወራለት ነው የሚገርመው። ወደ መረጃዎች ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ በተለይ ለብልጽግና እጅሰጡ የፋኖ መሪዎች የሚፈጽሟቸውን ጉዳዮች በተመለከተ ከደብረታቦር አወር የደረሰኝ መረጃ አስቀድማለው። ለብልጽግና መንግስት እጅሰጡ ፋኖች የሚፈጽሙት አስነዋ ድርጊት ክህደትና አሳፋ ድርጊት አለ። ይሄ ለህዝብ እየደረስና ይጋለጥ በሚል የደረሰኝ መረጃ የቀድሞ ቀድሞ መረጃ የሰጧቸው የነበሩ የጸጥታ የፖለቲካ መዋቅር ውስጥ ያሉ በብልጽግና ውስጥ ለህዝብ በመቆርቆር ለነሱ መረጃ የሰጧቸው የነበሩ ሰዎችን እና ባለስልጣናትን አሁን እየጠቆሙ በስም ዝርዝር አሳልፈው እየሰጡ ህይወታቸው፣ ቤተሰቦቻቸው አደጋ ላይ እንዲወድቅ እያደረጉ ይገኛሉ። እነዚህ ደግሞ ለህዝብ ሲባል የሰጠነው መረጃ አሁን ዋጋ እያስከፈለን ነው እያሉ ነው ተብሏል። የህሉና ታጋዩን የግል የቡድን መረጃዎችን፣ ወታደራዊ እንቅስቃሴ፣ የግንኙነቶችን ስምሪቶችና መረጃዎችን፣ የፋይናንስ ምንጮችንና ከየትኞቹ ነጋዴዎች ባለስልጣናት ጋር ግንኙነት አለው የሚለውን ጉዳይም አሳልፈው በመስጠት ለደህንነቱ እና ለወታደራዊ መዋቅሩ ይህን በመስጠት የፋኖ ቤተሰቦችን ጭምር አደጋ ላይ ጥለዋል ተብሏል። የአይናቸው ቀለም አላማረንም በማለት ወጣቶች ተይዘው እንዲታሰሩ ያደርጋሉ፣ እንዲደበደቡ ያደርጋሉ። ባንዳ ከሃዲ በሚል በየመዝናኛ ቦታዎቹ ስማችን አንስተዋል በሚል ከመዝናኛ ቦታዎች በርካታ ወጣቶች ታፍሰው እንዲወሰዱ አድርገዋል ተብሏል። የህልውና ታጋዮችን በበረሃ የሚገኙትን ማለት ነው። የፖለቲካ ዓላማ ግልጽ ዓላማ ያላቸውን በየቀኑ እየደወሉ የስልክ ቅጅዎቻቸውን ለመንግስት መረጃ ያቀርባሉ። ማታለያ ማባበያ፣ እንዲሁም ደግሞ እጅ ስጡ በሚል ውትወታ እያደረጉ ነው ሲሉ ነው መረጃ እያደረሱኝ። ሌላው መረጃ እንግዲህ ወደ ጋይንት የሚወስደ ነው። በተጨማሪ ከዚህ ጋር በተያያዘ እንደዚሁ በመንግስት የጸጥታ ኃይሎች በፋኖ ቤተሰቦች ላይ ንብረት ላይ የሚያደርሱትን ውድመት ቀጥለዋል ተብሏል። ንብረት እያወደሙ ነው። ይህንን የጦር ወንጀል እንደ ትግል ይዘውታል ተብሏል። በትላንትና ሁለት እንኳ የፋኖ ቤተሰብ በሚል አንድ የፋኖ ቤተሰብ አራት ቤተሰቦችን ይዞ እየታገለ የሚገኝ መገንጠያ ተብሎ የሚጠራ አካባቢ ሙሉ ንብረቱን አውድመዋል። አይን አለም ጥላሁን ይባላል። ከአራት ልጆቹ ጋር ትግል ነው የሚገኘው። እንዲሁም ደግሞ አስራ አንድ አልጋቤት አልጋቤቶችን ጨምሮ ሙሉ ንብረቱን አውድመዋል። እንዲሁም ደግሞ ጉና ዳሞት ተብሎ የሚጠራው አካባቢ በተመሳሳይ ምህረት አዳነ ተብሎ የሚጠራ ፋኖ ቤተሰብ ንብረት እና ቤትን እንዲቃጠል አድርገዋል ነው እየተባለው። ይህ እንግዲህ ዝርፊያ፣ ቃጠሎ፣ ውድመት የመንግስት የጸጥታ ኃይሎች የያዙት መደበኛ ትግል ነው። ይህም ግልጽ የሆነ የጦር ወንጀል ነው ሲሉ ነው የመረጃ ምንጮች የሚገልጹት። መቀለ እየተደረገ ያለውን ሰልፍ ጋር በተያያዘ እንግዲህ ህዋት ተፈናቃዮችን አግቶ ይዞ በቅድመ ወረራ ለጦርነት ፕሮፓጋንዳ መጠቀሚያ እያደረጋቸው ነው የሚሉ መረጃዎች ናቸው እየወጡ የሚገኙት ህዋት ተፈናቃዮችን ሰልፍ ፖለቲካዊ አጀንዳ ከማድረጉ ቀደም ብሎ ሽሬ እንዳባጉና ወታደራዊ ትዕዛዝ ሰጥቷል። የክተት ጥሪ አድርጓል። ይህም እንግዲህ ባለፈው ሳምንት የተዘገበ ዘገባ ነው። ከዚህ ጋር በተያያዘ ዛሬ በትግራይ እየተደረገ ያለው ሰልፍ በተመለከተ እና አሁን በህወሓት በኩል እየተደረገ ያለው ወታደራዊ ዝግጅት በተመለከተ የያዝኩት መረጃ ላይ በሁለቱም አካባቢዎች እንግዲህ በወልቃይት ቀጠናዎች እና በራያ ቀጠናዎች እያደረገ ያለውን ዝግጅት በተመለከተ ህወሓት ኃይል እያስጠጋ ነው። ይህንን የኃይል ማስጠጋት ክተት ጥሪ ያወጀው ባለፈው ሰኔ ዘጠኝ ጀምሮ ነው ከአራት ቀናት በፊት። በዚህም በወልቃይት እና በጠለምት ትይዩ አካባቢዎች በሶስት ግንባር እንዲሁም ደግሞ ሸረሪና ተብሎ ከሚጠራው ከሱዳን አንድ ግንባር በጥቅሉ በአራት ግንባሮች ወታደራዊ እንቅስቃሴ እያደረገ ነው። ተደብቀው የነበሩ ትልልቅ የጦር መሳሪያዎችን ታንክን ጨምሮ ሽሬ ውስጥ ከሚገኝ መካዘን በማውጣት ታንኮችንም ጭምር እያንቀሳቀሰ ነው ተብሏል። አድማጭ ተመልካቾች በደንብ ልብል ትሉት የሚገባው ጉዳይ ህወሓት ትጥቅ ፈቷል በሚል የቡድን መሳሪያዎችን አስረክቧል በሚል እና አብይ አህመድ እስካሁን በተደጋጋሚ ሲያቀርቡት የነበረው ሪፖርት ነው። ዛሬ የወጡ መረጃዎች ግን ከሽሬ መጋዘን ውስጥ ታንኮች ወጥተዋል ነው። ታንክ ታንክ ነው እያወጡት፣ ህዋቶች አሁን በህዋት እጅ ታንክ ጨምሮ ሌሎች መሳሪያ ትልልቅ የቡድን መሳሪያዎች ከባድ መሳሪያዎች በእጁ እንደሚገኙ ነው የሚያሳየው። ከዚህ ጋር በተያያዘ እንደ መረጃ ምንጮቹ የግንባር ወታደራዊ ስምሪት እንዲሁም ደግሞ አዛዦቹን በተመለከተ ዝርዝር መረጃው ይህንን ይላል። በዋልድባ በኩል ማይደራፎት ተብሎ የሚጠራው አካባቢ ከአርሚ 11 እና ከአርሚ 17 የተውጣጣ በቁጥር የታወቀ የህወሓት ኃይል ማይደራፎት ተብሎ የሚጠራው ቦታ ሰፍረዋል። የዚህ ወታደራዊ ኃይል ዋና አላማው አዲስ ዓለም ተብሎ በሚጠራው በጠለምት ጫፍ በኩል ወደ ጠገዴን ወደ ቀኝ እየታወ ወደ አርማጮ ሶሮቃ ተብሎ ወደሚጠራው አካባቢ ወታደራዊ ስምሪት እንዲያደርግና በሶሮቃ በኩል በአርማጮ ማለት ነው እንዲቆርጥ ትእዛዝ የተሰጠው ነው። ይሄ ግልጽ ወታደራዊ መረጃ ለመረጃ ምንጮቹ ደርሷል። እንዲሁም ደግሞ በዚህ ቀጠና ያለውን ኃይል የሚመራው አዛዥ ወዲ ያዞል ይባላል። ወዲ ያዞል መቀመጫውን ያደረገው በደብረ አባይ ተብሎ የሚጠራው አካባቢ እንደሆነ ነው የመረጃ ምንጮች የገለጹት ሌላው ሁለተኛው ግንባር ኃይል ያንቀሳቀሱበት ከባለፈው ከሰኔ ዘጠኝ ጀምሮ ማይተመን ተብሎ የሚጠራው ድልድይ ሁመራ እና ሽራሮ በሚያገናኘው ድልድይ በኩል ማይተመን ተብሎ ወደሚጠራው አካባቢ ኃይል አንቀሳቅሰዋል ወደ ድልድይ ኃይል አንቀሳቅሰዋል ወደዚህ የተንቀሳቀሰው ኃይል አርሚ 13 እየተባለ የሚጠራው ነው ይሄ ቡድን ስድስት ዙ 23ዎችንም ታጥቋል በርካታ የነፍስ ወከፍ እና የቡድን መሳሪያዎችንም ታጥቋል ሲሉ የመረጃ ምንጮች ገልጸዋል። ዋና አዛዥ ደግሞ ማርክስ ጸጋይ ማርክስ እየተባለ የሚጠራው ነው። አርሚ 13 ማዘዣ ጣቢያውን ደግሞ አዲነብሬና አካባቢው አድርጎ ነው እየተንቀሳቀሰ የሚገኘው። ሌላው ሶስተኛው እየተንቀሳቀሰው ወደ ወልቃይት ግንባር የተንቀሳቀሰው የህወሓት ኃይል ማይሃንሲ ላይ ማዘዣ ጣቢያውን እያደረገው ከደደቢት ጸሊሞ አካባቢ የተንቀሳቀሰ ኃይል ነው። ይህ ዚህኛው ኃይል ደግሞ አዛዥ ማን እንደሆኑ በግልጽ አልታወቀም። ግን መረጃው ይሰባሰበ ነው። በእነዚህ ግንባሮች እንግዲህ አርሚ 11ን የሚያዙት ደግሞ ወርቃይኑ ተብሎ የሚጠሩት የህወሓት የጦር አዛዥ ናቸው። አርሚ 17ም የተወሰነውን መካናይዝድ ኃይል ወደ እሳቸው ቀላቅለዋል ሲሉ ነው መረጃ ምንጮቹ እየገለጹት። ይህ እንግዲህ በሶስቱ በዋልድባ በሽራሮ እና በደደቢት በኩል ወደ ጠለምት እና ወደ ሁመራ ስምሬት የሰጣቸው የህወሓት ታጣቂዎች አደረጃጀቶች ወታደራዊ መሳሪያዎችን እና አዛዦቻቸውን የተመለከተው ነው። ሌላው አራተኛው ግንባር ደግሞ የሳምሬ ቡድን ነው። ይሄ ወልቃይት ውስጥ ጭፍጨፋ ፈጽሞ እስከ ሁለት ሺህ የሚደርሱ ሰዎችን ጨፍጭፎ የሄደው ቡድን ነው። ሳምሬ የሚለው ቡድን እንዳይጠራ ህወሓት ክልከላ አድርጓል ተብሏል። አብሮ የወጣ መረጃ ነው። አርሚ ሰባት አርሚ ሰባ እየተባለ እንዲጠራ ታዟል ተብሏል። አርሚ ሰባ ወይም ደግሞ ሳምሬ የጨፍጫፊ ቡድን በሶስት ኮር ተደራጅቷል የተባለው ወደ ሱዳን ዘልቆ ከአልቡራን ጎን ሆኖ ሲሰለፍ ሲዋጋ የነበረው ኃይልም እንዲመለስ ተደርጓል። ከኮር አንድና ከኮር ሁለት በተጨማሪ ሌላ ሶስተኛ ኮር ተውጣቷል። ይሄ በሸረሪና በኩልና በእነዚህ አካባቢ ወታደራዊ ዝግጅት እያደረገ ይገኛል ብለዋል። ሰሞኑን በዚህ በሱዳን የሚገኘው ይሄ ኮር አንድና ኮር ሁለት ያላቸውን ስምሪት በተመለከተና በወታደራዊ አዛዦቻቸው ላይ የተያዘባቸውን ገንዘብ በመጠየቅ የፈጠሩትን እንደዚሁ አመፅ በወታደራዊ አዛዣቸው ላይ እንደዚህ ተኩስ ከፍተዋል የሚሉ መረጃዎች ያደርሻችሁ ነበር። አሁን ለግዳጅ ወደ ወልቃይት ሸረሪና እንዲጠጉ ተደርጓል ነው የተባለው። ይህ ወታደራዊ እንቅስቃሴ ከሰኔ ዘጠኝ ጀምሮ የተጀመረ ነው የሚሉት የመረጃ ምንጮቹ፣ መሳሪያዎችም ወጥተዋል። ታንክ ወደ ደደቢት አቅጣጫ ከሽሬ መጋዘን ወጥተዋል። በትክክል እንግዲህ ሶስት ታንኮች ሲወጡ ተመልክተናል በሚል መረጃ ምንጮችን ገልጸው እንግዲህ ዋቢዎች ይህንን አስረድተዋል። ብዙ 23 ሞርተር ድሽቃና ሌሎች መሳሪያዎችን ጨምረው ወደ ወልቃይት በኃይል ሰብረን እንገባለን በሚል ዝግጅት እያደረጉ ነው። ወደ ተከዜ ቀጠናዎች ያለው እንቅስቃሴ ይህን ይመስላል ተብሏል። በተመሳሳይ በራያ ቀጠና መረዋ ተብሎ የሚጠራው አካባቢ ዛሬ አንድ ተሳቢ ሙሉ የጦር መሳሪያ ከመቀሌ መጥቶ ተራግፏል ተብሏል። ከትግራይ የሚመጣን የተባለው የጦር መሳሪያ አብዛኛው ተተኳሽ እንደሆነና መረዋ ተብሎ የሚጠራው አካባቢ ዛሬ ከማለዳው 11 ሰዓት ከ45 አካባቢ ነው የተራገፈው ተብሏል። እንግዲህ የህወሓት አጠቃላይ እንቅስቃሴ ይህን ነው የሚመስለው። ህወሓት ተፈናቃዮቹ ይመለሱ ሲባል ፈቃደኛ አይደለም። ምክንያቱም ፖለቲካዊ እና የጸጥታ አስተዳደር መዋቅሮን መመለስ ነው የሚፈልገው። ወደ ወልቃይትን መያዝ ይፈልጋል። በ18 ወራት ውስጥ ባለፈው በተነጋገሩበት እቅድ መሰረት ከተሳካ የትግራይ ነጻ ሀገር ህዝበ ውሳኔ ለማድረግ ተግባራዊ እንቅስቃሴ ይጀመራል ነው እየተባለው ወልቃይትን ከያዝነው በኋላ የትግራይን ነጻ ሀገርነት እናውጃለን በሚል እቅድ ተይዞ እየተንቀሳቀሱ ነው። እንግዲህ ህወሓት ተፈናቃዮችን ለፖለቲካዊ ሰልፍ ለፖለቲካዊ አጀንዳ የሚጠቀምባቸው ተፈናቃዮቹ በተናጠል ሊመለሱ ሲባል ለምንድን ነው ፈቃደኛ ያልሆነው የሚለው ግልጽ የሆነ ጉዳይ ነው። ህወሓት ወደ ወልቃይት ቢመለስ ምን ሊያደርግ ይችላል? ሰሞኑን ራያ አካባቢ እንግዲህ አንድ ወጣት በአሰቃቂ ሁኔታ ተጨፍጭፎ ተገድሏል። ያውም አፀያፊ ስድብ እየተሰደበ ይሄ ወጣት መንገሻ ሀይሎም የሚባል ወጣት ነው። አላማጣ ከተማ ውስጥ ነው በህወሓት ታጣቂዎች ተቀጥቅጦ የተገደለው። ከመግደላቸው በፊት በተደጋጋሚ አድጌ አድጌ አድጌ እያሉ ይሳደቡ ነበር ነው የተባለው። ወደ ወልቃይት የሚመለሱ ይህን ነው የሚፈጽሙት። እንደዚህ አይነት ዘገባዎች ሲቀርቡ እንግዲህ ያው ብዙ ሰዎች ትግራይ ውስጥ ያለው የተፈናቃዮች ችግር ካለመረዳት ወይም ደግሞ አሁን አብይ አህመድ ቁጥር አንድ ጠላት አይደለም አድርገው የሚመለከቱ ሰዎች አሉ። ህወሓት ዛሬም ነገም የአማራ ህዝብ መሰረታዊ የፖለቲካ ተቃርኖ ውስጥ የገባ ግዛቱን ርስቱና ህዝቡን የሚጨፈጭፍ ቡድን ነው። አሁን ወደ ወልቃየት ሲመጣም ይህንን ነው የሚያደርገው። ስለዚህ የአማራ ትግል ከተለያዩ አቅጣጫዎች መታየት አለበት የሚባለው ለዚህ ነው። ወደ መረጃዎቹ ቀጥላለሁ። ወደ መረጃው ሲሄድ ወደ መቄት የሚወስደን መረጃ ነው የሚያስከትለው። በሰሜን ወሎ ዞን መቄት ወረዳ በተለያዩ አካባቢዎች ለአራተኛ ቀን የቀጠለው ውጊያ እየተደረገ ነው በውጊያው እንግዲህ በመንግስት ኃይሎች ላይም ጉዳት ደርሷል፣ በፋኖ አባላት ላይም ጉዳት ደርሷል የሚሉ መረጃዎች ናቸው እየወጡ ያሉት። ዝርዝር መረጃዎች አልተገለጹም፣ አሃዛዊ መረጃዎች ማለት ነው። ጀኔራል ዘውዱ ጋሸና አካባቢ ሆኖ እየመራው ነው በተባለው በዚህ አራተኛ ቀኑን በያዘው የውጊያ ውሎ ፍላቂት፣ ገረገራ፣ ኮኬት፣ አንጀብ ተብሎ በሚጠሩት አካባቢዎች ጭምር ውጊያ እየተደረገ ነው። ዛሬ ደግሞ ዋሻ ተብሎ በሚጠራው አካባቢ ውጊያ እየተደረገ ነው ሲሉ የመረጃ ምንጮች የገለጹት። የሚወጡ አሃዛዊ መረጃዎችን ካሉ እነሱ ወደ እናንተ የማደርስ ይሆናል። በመሀል የችሎት መረጃዎችን ወደ እናንተ ላድርስ። ወደ አዲስ አበባ በትናንትናው ዕለት በልደታ ከፍተኛ ፍርድ ቤት የፖለቲካና የህሊና እስረኞች ፍርድ ቤት ቀርቦ ነበር። ከነዚህ መካከል የኋላ ሸት ዘነበ ፍርድ ቤት ቀርቦ ነበር። አቃቢ ህግ ምስክር ለመመርመር የአቃቢ ህግን ምስክር ለመመርመር ብይን ለመስጠት በዚህ ጉዳይ ላይ ለሰኔ 30 ተለዋጭ ቀጠሮ ተሰጥቶበታል። እነ ሸዋ ታጠቅ አራት ተከሳሾች ናቸው በዚህ ክስ መዝገብ ያሉት ክርክር አድርገዋል። የግራ ቀኙን ክርክር አይቶ ብይን ለመስጠት ፍርድ ቤቱ ለሰኔ 20 2017 ተለዋጭ ቀጠሮ ሰጥቷል። ሌላውና እና ዮሐንስ ቦያለውን ጋር በተያያዘ እንደዚሁ አሁንም በማረሚያ ቤቱ በኩል መብቶቻችን እየተጣሱ ነው፣ ግፍና ስቃይ እየተፈጸመብን ነው ሲሉ ቅሬታ አቅርበዋል። እስከ ሰኔ 13 እስከዛ ድረስ ይቀጥላል በተባለው አቃቢ ህግ ላይ ወደ ፍርድ ቤት ለመሄድ ስንነሳ መድሃኒቶችን እንዲሁም ደግሞ ገንዘብ መያዝ አትችሉም በሚል ማረሚያ ቤቱ ግፍ እያደረሰብን ነው ሲሉ ለፍርድ ቤቱ ይህንን አቤቱታ አቅርበዋል። እስካሁን የተስተካከለ ነገር የለም። ወደ ሌሎች የግንባር መረጃዎች ከመሄደ በፊት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የደረሰብኝ ያለው ግፍና ጫና በደል ስራዬን በአግባቡ እንዳልሰራ አድርጎኛል። የኢሰመጉ ዳይሬክተር ለአሃዱ ሬዲዮ እንደተናገሩት የተደረገብኝ እገዳ በስራዬ ላይ እንቅፋት ሆኖብኛል ብሏል። እንግዲህ በኢትዮጵያ ውስጥ እየተፈጸሙ ያሉ ሰቆቃዎችን ከሚያጋልጡ ተቋማት አንዱ የኢትዮጵያ ሰብዓዊ መብቶች ጉባኤ ነው። ይሰመጉ በመንግስት ተጥሎብኝ የነበረው እገዳ ስራዬ እንዳልሰራ እንቅፋት ሆኖብኛል። ይሰመጉ በአመራሮች በሰራተኞች ላይ ተደጋጋሚ ዛቻዎችን ያደርስብኛል። መንግስት በዚህ ምክንያት ዳይሬክተሩን ጨምሮ ሰራተኞች አገር ለቀው ተሰደዋል ተብሏል። እግዱ ቢነሳም ተጽዕኖ ግን እስካሁን ድረስ ተባብሶ ቀጥሏል። ከፍተኛ የሆነ አሉታዊ ጫና ፈጥሮብናል። የምንሰራው ስራ ላይ አመኔታ የለንም። ጥፋት ተብሎ ያስጠይቀን ይሆን በሚል ሰጠቀን ውስጥ ነው ያለ ነው ብለዋል። ዳይሬክተሩ ተስፋዬ ገመቹ አዲስ የተሾሙት፣ ከግዱ በፊት ውጤታማ ስራ ነበረ የነበረው ይሰማጉ አሁን ከፍተኛ ማስጠንቀቂያ መሰጠቱን ተከትሎ እያንዳንዱ ስራዎቹን መስራት እንደተቸገረና ታግደው ከነበሩት አምስት የሰብአዊ መብት ድርጅቶች መካከል ይሰመጉ ባለፈው የካቲት 24 እግዱ ተነስቶለት የነበረ ቢሆንም ግን እግዱ ከከፍተኛ ማስጠንቀቂያ ጋር የተሰጠ በመሆኑ ስራ ለመስራት መቸገሩን አህዱ ሬዲዮ ዘግቧል። ይሰመጉ የካቲት 24 የተነሳውን እግድ በተመለከተ በወቅቱ መግለጫ መስጠቱና መዘገቡ ይታወቃል። ሌላው አብይ አህመድ ከአፍሪኮም የአሜሪካ የባህር ኃይል አዛዥ ጋር ዛሬ መነጋገራቸውን መረጃዎች ያሳያሉ። ማይክል ሌንግሌይ ተብሎ ከሚጠሩት የአሜሪካ የባህር ኃይል አዛዥ ጋር በአፍሪካ ቀጠና ማለት ነው ተነጋግረዋል። በጋራ ጉዳዮች ላይ ተነጋግረናል ተብሏል። ይሄ ከበአሜሪካ የባህር ኃይል ጋር የተደረገው ንግግር እንግዲህ ምንም ጉዳዮች ተነስተውበት ይሆን የሚለውን በተመለከተ የደረሱና የወጡ መረጃዎች ባይኖሩም ግን የብልጽግና ገጾች ሰሞኑን እያራገቧቸው ያሉ መረጃዎችና እያሰራጫቸው ያሉ መረጃዎች አሉ። አብይ አህመድን ንግግር በመጥቀስ የብልጽግና ገጾች አብይ አህመድ ሰሞኑን አሰብ ላይ የኮሪደር ፕሮጀክት እንሰራለን ብለዋል። የኮሪደር ፕሮጀክቱን የምንሰራው ዛፍ በመትከል ነው። አሰብን ለኑሮ ምቹ እናደርጋለን ብለዋል በሚል የብልጽግና ገጾች ይህን መረጃ እያሰራጩት ነው የሚገኙት። ከአሜሪካ የባህር ኃይል አዛዥ ጋር መነጋገር እንዲሁም ደግሞ ከአሰብና ከቀይ ባህር ጋር ያለው ጉዳይ ተያይዞ ምናልባት አሜሪካና ኢትዮጵያ በኤርትራ በአሰብ አካባቢ አዲስ ይከፈታል ለተባለው ጦርነት ምናልባት ድጋፍ እያደረጉ ወይም ደግሞ እየተነጋገሩ ሊሆን ይችላሉ። በዚህ ላይ እንግዲህ ቅድመ ግመት መውሰድ ይቻላል። ተጨማሪ መረጃ ሲወጡ ወደ እናንተ የሚደርስ ይሆናል። ሌላው መረጃ ወደ ሸዋሮቢት አካባቢ የሚወስድን ነው። ሸዋሮቢት አካባቢ ከባድ ውጊያ እየተደረገ ነው። ከማለዳ ጀምሮ በወታደራዊ ካምፕ ላይ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ይወታው ዜሮ አራት ቀበሌ ወይም ደግሞ ዋንዛ እየተባለ በሚጠራው ወታደራዊ ካምፕ ላይ ዛሬ ከማለዳው 11 ሰዓት ተኩል ላይ በተፈጸመ ድንገተኛ ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል ተብሏል። ይህንን ተከትሎ በአካባቢው ውጊያ ቀጥሏል የተባለው ሸዋሮቢት የፌዴራል ማረሚያ ቤት ዙሪያም እንደዚሁ ከባድ ውጊያ እየተደረገ ነው ያረፈደው። በተደረገው ውጊያ ከፍተኛ ሰብአዊ ቁሳዊ ወታደራዊ ኪሳራ ደርሷል። 13 የሚደርስ የነፍስ ወከፍ እና የውድ መሳሪያዎች በፋኖች ገብተዋል። በርካታ የመንግስት የጸጥታ ሙትና ቁስለኛ ሆነዋል፣ ነው ያሉት። እንደ ፋኖ መረጃ ምንጮች በሸዋሮቢት ዙሪያ ከሌሊቱ ጀምሮ ከፍተኛ ተኩስና ውጥረት አለ። በወታደራዊ ካምፑ ላይ በተፈጸመው ጥቃት እንደዚሁ ወታደራዊ ካምፑን ሙሉ በሙሉ ስለመቆጣጠሩ የፋኖ የመረጃ ምንጮች ገልጸዋል። ውጊያው የቀጠለ ሲሆን የደረሰው ወታደራዊ፣ ሰብአዊ፣ ቁሳዊ መረጃዎችን በተመለከተ መረጃዎች እየተጣሩ ነው ተብሏል። በሸዋ ጠቅላይ ግዛት አምደጽዮን ኮር ከሸዋሮቢት ከተማን ዙሪያውን ሙሉ በሙሉ አበባ ውስጥ ስለማስገባቱ በአሰራጨው መረጃ ገልጿል። በአካባቢው ያለው ሁኔታ በተመለከተ ተጨማሪ መረጃዎችን ይዤ መለስ ይሆናል። ሌላው ወደ ደቡብ ጎንደር ብናት የሚወስደን ነው። ብናት እና ጉና በጌምድር መናመቀጠው አካባቢ ከትላንት ወዲያ ጀምሮ ሲደረጉ የነበሩ ውጊያዎች ዛሬ ቆመዋል። የመንግስት ኃይሎችም አካባቢውን ለቀው መውጣት ጀምረዋል ነው የተባለው። በገላ ማጠቢያ ተብሎ የሚጠራው አካባቢ ሰፍሮ የነበረ የመንግስት ኃይል ወጥቷል። ጉና በጌምድር ከምቲ ተብሎ የሚጠራው አካባቢ የነበረው ኃይልም ወጥቷል። አጃፋ ስለ ደስ ተብሎ የሚጠራው አካባቢ የነበረውም በርካታ የመንግስት ኃይል ወደ ክምር ድንጋይ ወጥቷል ነው እያሉት የመረጃ ምንጮቹ። ይሄ በአካባቢ ያለውን ውጊያና ውጥረት ተከትሎ ነው ወደ አካባቢው ወደኋላ የወጣው። ወደ ምስራቅ ጎጃም ጎንቻ ስንሄድ ጎንቻ ገንቦሬ ተብሎ በሚጠራ ቦታ ውጊያ ተደርጓል። በዚህ ውጊያ ወታደራዊ ኪሳራ ደርሷል። የደረሰው ወታደራዊ ኪሳራ በዝርዝር አኃዛዊ መረጃዎች አልተገለጸም። ሸዋ አጣዬ አካባቢ ፈራጆ በተባለ ቦታ እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። የሚሊሻ አባላት ሞትና ቆስለኛ ሆነዋል ተብሏል። ሸዋ በተመሳሳይ አረርቴ ከተማ ዛሬ ማለዳ ከፍተኛ ተኩስ ነበር ተብሏል። በነበረው ተኩስ የደረሰው ጉዳት ግን በዝርዝር አልታወቀም ብለዋል። ሸዋ አካባቢ ካሉ መረጃዎቻችን ወደ ጎጃም ቡሬ ስንመለስ ቡሬ ዙሪያ የቡድንና የነፍስ ወከፍ መሳሪያዎችን የያዙ በርካታ የመንግስት ወታደሮች ወደ ፋኖ ተቀላቅለዋል ተብሏል። በመጀመሪያው ዙርቻ ስምንት የሚደርሱ ወታደሮች ተቀላቅለዋል። በሁለተኛው ዙር እንደዚሁ አራት፣ በድምሩ እንግዲህ 12 የሚደርሱ የመንግስት ወታደሮች ከስምሪት ቀጠናዎቻቸው በመውጣት ወደ ፋኖ ተቀላቅለዋል ተብሏል። እንግዲህ በተለይ ሰሞኑን እየወጡ ባሉ መረጃዎች በተለያዩ አካባቢዎች ከስምሪት ቀጠናዎቻቸው በመውጣት በርካታ የአድማብተን አባላት በትላንትና ሁለት እንኳ 22 የአድማብተን አባላት ማዕከላዊ ጎንደር አካባቢዎች ፋኖን ተቀላቅለዋል። ከዛ በፊት በየቀኑ የሚወጡ መረጃዎችም ይህንን ነው የሚያሳዩት። ሌላው ወታደራዊ ስልጠናቸውን አጠናቀው ለተመለሱ የብልጽግና ካድሬዎች አቀባበል የሚሆን ገንዘብ መዋጮ አዋጡ በሚል በኦሮሚያ ክልል በተለያዩ አካባቢዎች የሚኖሩ ነዋሪዎች ጫና ውስጥ መግባታቸውን ዋዜማ ዘግባለች። እንደ ዋዜማ ዘገባ ከሆነ በአዋሽ ቢሾላ ተብሎ በሚጠራው ቦታ ለሁለት ወራት ስልጠናቸውን ሲያደርጉ የነበሩ የኦህደድ ብልጽግና ባለስልጣናት ወደየአካባቢዎቻቸው ሲመለሱ አቀባበል በሚል ገንዘብ እንዲያዋጡ ነዋሪዎቹ እየተደረጉ ነው ተብሏል። ገንዘብ አናዋጣም ያሉ እየታሰሩ ነው ተብሏል። ገንዘብ መዋጮ ጋር በተያያዘ አስገዳጅ ገንዘብ መዋጮ ጋር በተያያዘ በባህር ዳርም እንደዚሁ ለኮሪደር ልማት በሚል ገንዘብ አዋጡ የተባሉ ሰዎች ዛሬ ተጨማሪ መረጃዎችን ልከዋል። ነጋዴዎች 50 ሺህ ብር፣ እንዲሁም ደግሞ መካከለኛ ነጋዴዎች ደግሞ ከ10 እስከ 50 ሺህ ብር፣ ከፍተኛ ነጋዴዎች ከ100 ሺህ ብር በላይ እንዲሁም ደግሞ መንግስት ሰራተኞች እስከ አምስት ሺህ ብር አዋጡ መባላቸው ቅሬታ ፈጥሮባቸዋል። ይህን በተመለከተም እንደዚሁ ትናንትና መረጃ አድርሻ ነበር ይህን የሚያጠናክር በዚህ ምክንያት ከፍተኛ ጫና ውስጥ ገብተን ሱቆቻችን ታሽገውብናል ያሉ ነዋሪዎችም ከባህር ዳር አድርሰዋል። ሌላው መረጃችን ወደ አሜሪካና ኢራንን እስራኤልን የተመለከተ መረጃ ነው። ከዛ በፊት አሜሪካ ትምህርታቸውን ለመከታተል ወደ አሜሪካ ላመለከቱ ተማሪዎች ተጥሎ የነበረው የቪዛ እገዳ ተነስቷል። የቪዛ እገዳው የተነሳው ለሳምንታት ተጥሎ ከነበረበት የመርሃ ግብር አንጻር በምን ምክንያት እንደተነሳ አልታወቀም ቢቢሲ ግን በዘገባው ተጥሎ የነበረው እገዳ ተነስቷል ወደ አሜሪካ የሚገቡ ተማሪዎች ማህበራዊ ሚዲያ ገጾቻቸው ይመረመራሉ ብሏል በአሜሪካ በ2024 ብቻ 11 ሚሊዮን ተማሪዎች ከአለም ከሁሉም የዓለም ሀገራት ወደ አሜሪካ ለትምህርት ማመልከታቸውን ቢቢሲ ዘግቧል ያው እንግዲህ እገዳው ተነስቷል ከሁለት ሳምንት በፊት ተጥሎ የነበረው ሌላው ኢራን እስራኤል እና አሜሪካን የተመለከተው መረጃ ነው። አሜሪካ ለኢራን የሁለት ሳምንት የጊዜ ገደብ ሰጥቻለሁ፣ በዚህ በተወሰነ የጊዜ ገደብ ውስጥ በኒውክሊየር ጉዳይ ላይ ማትነጋገር ከሆነና የኒውክሊየር ፕሮግራሟን ማታቆም ከሆነ እንደ ሊቢያ ትሆናለች፣ ያልተገመተ ጥቃት ይደርስባታል ብላለች አሜሪካ አሜሪካ ወደ እስራኤል የከርሰ ምድር ጭምር ወደ ከርሰ ምድር ጠልቀው የሚገቡ ቦምብ እና የአየር ፈንጂዎች እንደዚሁ ሁሉ ልካለች ተብሏል። በትላንትና ሁለት ከ30 በላይ የአሜሪካ የጦር አውሮፕላኖች ቦምቦችን ወደ እስራኤል አጓጉዘዋል ተብሏል። እስራኤል በኢራን ላይ 1500 በላይ የአየር ድብደባዎችን ፈጽም ያለው ብላለች 560 ከኢራን የተወነጨፉ ሚሳይሎችንም በአየር ላይ አስቀርቻለሁ ስትል እስራኤል። ኢራን ደግሞ የተመረጡ የእስራኤልን ወታደራዊ ተቋማት እያወደብኩ ነው፣ ወደፊት እምቀጥላለሁ ስትል ነው የገለጸችው። ጦርነቱ ዛሬ ሰባተኛ ቀኑን ይዞ ቀጥሏል። እንግዲህ እነ ቻይናም አሜሪካን እያስጠነቀቁ ነው የሚገኙት። አሜሪካም በሁለት ሳምንቱ ውስጥ ኢራን እጅ የማሰጥና ኑክሊየር ፕሮግራሟን የማሰርዝ ከሆነ ሙሉ ጦርነቱን እሳተፍበታለሁ እያለች ነው። በእርግጥ አሁንም የእስራኤል ጦርነት በአሜሪካ የጦር መሳሪያ ድጋፍ በአሜሪካ ወታደራዊ ዕቅድና በአሜሪካ የአየር መከላከያ ጭምር እየተደረገ መሆኑ ይታወቃል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መራገብ እስከምንገናኝ ከሚሴ